እዚህ አለም ላይ ቡድን አለ። አንድ እርምጃ ሊራመድ ሲል ተበድያለሁ፣ ፍታ አጥቻለሁ፣ ህይወቴ ውበቴ ጃር መምጣት አለበት ለመራመድ ሰይፍን መደገፌ ግዴታ ነው የሚል አንድ ቡድን አለ። እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ፣ ምድር በአላህ ሸሪዓ እንድትተዳድር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ታዲያ ይህንን ቡድን ቀረብ ብለን ምንድ ነው ችግር? ምንድነው የሆንከው? ምንድነው የተበደልከው ብለን ስንጠይቀው በዚህ በሲራ መጽሐፍት የነቢዩ መሀመድ ታሪክና አስተምሮቱ ሙስጠፋ ሲባ ባዘጋጀው ሀሰንታጁ በተረጉመው መጽሐፍት በዚህ መጽሐፍት ላይ ማለት ነው ገጽ መቶ አራት ላይ የነቢዩ መሀመድ ታሪክ ላይ ማለት ነው ምን ይለናል? መለኮታዊ የሸሪያን ህግ ማቋቋም ሰው ሰራሽ ህጎችን ማጥፋት በሰበካ ብቻ ውጤታማ ሊሆን አይችልም ይለናል። አይችልም ይለናል ማለት ነው። ይቀጥልና የአላን ስልጣን ያለ አግባቡ ወስደው የሰው ፍጡር የሆኑትን የሰው ልጆች የሚጨቁኑ ግለሰቦችን ስልጣናቸውን በስብከት ብቻ ሊያስረክቡ አይችሉም እና ይላል ሶ እስልምና በሰበካ ብቻ ውጤታማ ማይሆን ከሆነ እኛ የምናውቀው እምነት በስብከት የሚስተላለፍ ብቻ በስብከት ብቻ የሚተላለፍ ነው ውጤታማ የሚሆን ይመስለን ነበር ና በሰበካ ውጤታማ ሊሆን የማይችል ከሆነ እስልምናን ምን ያደርገዋል ስንል እዚሁ ይነግረናል። በዚሁ ገጽ ላይ ኢስላም እምነት ኢስላም እምነት ሃይማኖት ብቻ አይደለም፣ ይለናል ማለት ነው። እስልምና ሃይማኖት ብቻ አይደለም ይለናል። ምክንያቱም የፖለቲካ ድርጅትም ስለሆነ ማለት ነው። ለምን እንዳለ እዛው ሲያብራራ ምን ይላል? ለማመልከት እንደተሞከረው ሁሉ ኢስላም የሰው ልጅ ለሰው ተገዢ ከመሆን ነጻ የሚወጣበት አዋጅ ነው። ስለዚህ ከመጀመሪያውን ወቅት አንስቶ እስካሁን ድረስ ኢስላም የሚጠራውና የሚታገለው ሰው በሰው የሚገዛበትን ማንኛውም ምድራዊ ስርዓት ለማጥፋትና አንዱ ወገን የሰው ዘር ለሌላው ተገዢ ባሪያ ሆኖ የማደሩን አኗኗር ለማስወገድ ነው ይላል። የሰው ልጅን ከሰው ተገዢ ከመሆን ነፃ ማውጣት ነው ይላል። እኛ የምናመልከው ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስን ነው የምናመልከው። ሶ በመጀመሪያ ሚስ ኢንተርፕሬት ያደርገናል። እኛ አምላካችን ኢየሱስ ስናመልክ አይ ሰው ነው የምታመልኩት ብሎ ራሱ ይፈረጅብናል። ከዛ በኋላ ደግሞ ሰውን እያመለካችሁ ስለሆናችሁ ሰውን ከሰው ተገዢ ነፃ የሚያወጣ አካል ነው እስልምና በማለት እኛ ላይ ጂሃድ ያውጃል ማለት ነው። ለዚህ ነው እስልምና ፖለቲክስ ነው እያልን ምናገረው ማለት ነው። አመሰግናለሁ።